ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቻናላችን ተከታታዮች በእያላችሁበት ሰላማችሁ ብዛ እያልኩ እንደተለመደው ተወዳጅን ድራማ መንታ መንገድ ይዤላችሁ በጥቻለሁ። እንድትከታተሉኝ በአክብሮት ጋብዛለሁ። መልካም ቆይታ ሲቪላይ እና እንዲሁም ደግሞ ኖህ እየተጨቃጨቁ ነው፣ እየተጣሉ ነው። ኖህም ይናገራል። ለምንድን ነው እሱ ጠበቃ ተብዬው እዚህ ድረስ ይዞሽ የመጣው? ንገሪኝ። ምን እያልክ ነው ያለው? ቆይ ኖህ ምን እያልክ እንደሆነ ይገባል። እኔ እኮ እዚያ በረሃ ውስጥ ብቻዬን ቀርቼ ነበር፣ እመንገድ ዳር መኪናው ተበላሽቶብኝ ይሄን ሁሉ እየነገርኩህ ነበር፣ ነገር ግን አንተ ልትሰማኝ ፈቃደኛ አልነበርክም። ዝም ብለ መጮህ ብቻ ነው ነው፣ ይገርማል። እስኪ ንገርኝ እባክሽ፣ ያ ሰውዬ የሰይጣን አማካሪ መሆን አለበት። በመንገድ ላይ እየሄደ ባለበት አንቺ ጋር ቀረበ፣ ከዛ በኋላ ረዳሽ፣ ከሰማይ የወረደ መሰለሽ ወይ? ንገሪኝ። እኔ እንግዲህ ያየሁት ነገር እንደዛ ነው። ነው እዛ መንገድ ላይ ያለው እኔም ማቀው ነው አንድ ብቻ ነው። ስለዚህ እያልሻለሽው ሁሉን ነገር አዘጋጅተው ዶክመንቱን በሙሉ አቶ ቻነ ይሄን ሁሉ ነገር ሲያልፍ፣ ነገር ግን ለኔ ምንም ነገር የተናገርሽው ነገር የለም፣ አላሳወቅሽኝም። ለምን አልነገርሽኝም? ንገሪኝ። ለምን ብቻሽን ሄድሽ? ማን ነው እሱ? ማነኝ ነው የሚለው? እንዴት እሱ መኪና ውስጥ ሆነሽ ትመጫለሽ እዚህ ድረስ? እሱ ማን ስለሆነ ነው ይዞሽ የሚመጣው? እኔ የምልሽ፣ ለማንኛውም በመንገድ ላይ እንዴት ነበር? እየተዝናናችሁ ነበር? ንገሪኝ። ቀልድ ምናምን እያወራሽ ነበር? ምንድን ነው ቆይ? ነው የምታወራው ነገር ምንድን ነው? ይኸውልሽ፣ ሲቪላይ አንቺ ዝም ብለሽ ተረጋጊ፣ መልስ የሚባል ነገር አትመልሽለት፣ እያለች ሜሊክ ጣልቃ ትገባለች። ዝም ብለሽ ታይወቃ፣ የኔ ወድ ሲቪላይ፣ ዝም በይው ብቻውን ያውራ። ያሉት ይህን ዴቴን ደግሞ አንቺ ላይ እንድወጣው እንዳታደረግ፣ ሜሊክ ዝም በይ ይሻላል። እንደፈለገ መሆን ትችላለህ። እኔ እህት ላይ እንደፈለገኩን አያገባኝም። የፈለገህን ነገር ተናገር። ሁለቱ እየተጨቃጨቁ በመጨረሻም ሲቪላይ እንደተከፋች ጥላቸው ትሄዳለች። ቆይ ምን እያደረክን ያለው ወንድሜ? ምንድነው የምታደርገው? ቆይ ልጅቷ ምን አድርጊ ነው ምትላት? ምንድነው እሱ ይሄ ቅናት ነው ወይስ ምንድነው? ኖ ምን እያልሽ ነው ያለሹ ሜሊክ? እኔ ነኝ የምቀናው? ስለምን ቅናት ነው ምታወሪው? ቅናት የሚባል ነገር እኔ ጋር እንደሌለ በደንብ አድርገሽ ታውቂያለሽ። ረባክ እኔ እያሰብኩ ነው። ገባሽ? የሰው ተንኮል ይገባኛል። ገባሽ? እያንዳንዱ እንቅስቃሴዋን ለእኔ ማሳወቅ ነበረባት። አይደለም እንዴ? አዎ፣ እኔም ወዳት ሴት የምትሄድበትን የምታደርገውን ነገር ማወቅ የለብኝም ወይ? ንገሪ። ለዛ ነው እንደዚህ መጨቀጭቃት። ገባሽ እያልክ ያለው ወጣ ብላ ገባ ለማለትም ከአንተ ፍቃድ ያስፈልጋታል ማለት ነው? እኔ እያልኩ ያለሁት ይኸውልሽ፣ ደውላ ለእኔ የምትሄድበትን ቦታ ማሳወቅ ነበረባት፣ ለምን እንደምትሄድ፣ የት እንደምትሄድ። ይህም ብቻ ነው በቃ። ለምንድን ነው አንተ የምታሳውቅ? እስኪ ንገሪ። አንተስ ታሳውቃታለህ? እንደ የምትሄድበትን ነገር ሁልጊዜ እያስረዳት ነው የምትሄደው? ሜሊክ፣ ምን እያልሽ ነው ያለሽው? የኔና የሷ ጉዳይ የተለያየ ነው። አንድ አይነት ነው ያልሽ በሌላ በኩል ወደ ክፍሏ ገብታ ሲቪ ላይ እንደተናደደች ሻንጧን ከፍታ ልብሷን እያታጠፈች እያስገባች ነው። ልብሷን ካዘጋጀች በኋላ ሻንጧን እየጎተተች እየሄደች ነው። ይሄ ያልገባይ ነገር ነው ይሄ። ሜሊክ፣ አንቺ ምንድን ነሽ? የእሷ ጠበቃ ነሽ? እኔ የእሷ ጠበቃ አይደለሁም። እሷም ደግሞ ጠበቃ ያስፈልጋትም። ራሷን በራሷ መቋቋም ትችላለች። ነገር ግን ታውቃለህ፣ ለምን እንደተናደድክ ስለገባኝ ነው እንደዚህ የጮኩበ። አንተ የተናደድከው ናዚም የቻን ጓደኛ ስለሆነ ነው። ለዛ ነው የተናደድከው። ለዚህ ነው አይደለም? ይሄን እናውቃለሁ። ምን እያልሽ ነው ያለሽው? ጃር ማለት ማን ነው? ቆይ ንገሪ

ቆያንት እንዴት ትረሳለህ? ይህ ጠበቃ አይደለም እንዴ? ከዛ ውጥንቅጥ ከሆነ ወንጀል ውስጥ ያወጣን መጠየቅ ነበረብሽ ሜሊክ። ያ ጠበቃ ለምን እንዳዳነኝ እሱን ራሱ መጠየቅ ነበረብሽ። እኔ ግን ለምን እንዳዳነን አውቃለሁ በደንብ አድርጌ። ጃን በፍቅር ከአንቺ ጋር ቅልጥ ብሎ ባይወድቅ ኖሮ የእኛ ሕይወት አይተርፍም ነበረ። እኔም ብሎ አይደለም ያዳነኝ ገባሽ? የማላቅ ይመስልሻል? ነገሪ ቻንለድ የሚጨነቅ ይመስልሻሉ? ሄልሽ ለምን አጠየቅ ለምንድን ያተረፍከን ዛን ጊዜ ብለሽ ለምን አጠይቅም። ጠበቃው ምንድነው? ቆይ አንተ ሰው የምታወሩ? ለማንኛውም ይኸውልሽ አድኖኛል አላዳነኝም እያልኩ አይደለም። ነገር ግን መቀለድ አይችልም መጫወቻ ማድረግ አይቻልም። በፍቅረኛ ይ አንድ ሰው አንድ ሰው በእኛ መካከል እንዲገባ አልፈልግም። ይገባሻል? አጠፋው አለ። በሌላ በኩል ከውጭ ሆና ዜ እየጮኸች ሜሌክ፣ ሜሌክ ድረሽልኝ ባክሽ፣ ሲቪላይ እየሄደች ነው ያለችው፣ እየሄደች ነው። ኧረ ቶሎ ነይ ባክሽ አሁን ስተመለከት ወንድሜ ያደረግከው ነገር አስደሰተ ወደድከው ወይ? ከውጭም እየታገለች ሲቪላይ ከኢንሴ ጋር ባለችበት ሜሊክ ትደርሳለች። ልቀቂኝ እባክሽ፣ ኢንሴ እባክሽ፣ ልሄድበት ልቀቂኝ። ኧረ ተረጋጊ ተረጋጊ። ሲቪላይ እጇን ያዝ እያደረገ ነው ተናዶ ከሲቪላይ ጋር ይፋጥጣሉ። ልቀቀኝ እጄን ልቀቀኝ፣ ልሄድበት። በምን አይነት ህይወት ውስጥ እንዳለፍኩ አታውቅም። እንዲ ያንተ ያለፍኩበት ህይወት ለአንተ አዲስ ነው ወይ? ነግሬህ አልነበርም ወይ? ከህፃንነት የጀምሩ ያሳለፍኩትን ህይወት አልነገርኩም ወይ? ለብዙ ዓመታት እናቴ ባልሆነች ሴት ነው ያደርኩት። ገባ፣ መሰቃየት ብቻ ነበር የእኔ ህይወት፣ የማንም መጫወቻ እዛ ቤት ውስጥም ሰላም የለኝም። ሁሉም ሰው ይጠላኝ ነበር። በር ዘግተውብኝ ነበር የኖርኩት። ሁልጊዜም እኔ ታሳሪ ነበርኩ። በመጨረሻ የሚያበር ተከፍቶልኝ አምልጬ ወደ አንተ ጋር መጣሁ። ጎበዝ እንደሆነ ጠንካራ እንደሆነ ነገርከኝ፣ ነገር ግን አንተ ጋር ከመጣሁ ደግሞ የጀመርከውን ነገር ተመልከት። ሲቪላይ፣ እኔ እኮ እንደዚህ የማደርገው ለራስሽ አስቤ እኮ ስለማስብ እኮ ነው። ምንድን ነው መታወሉ? ንገረኝ። እየቀለድክብኝ ነበረ። ከሱ ጋር ስትጫወጭ ስትዝናኝ ነበር አልከኝ። ምን ማለት ነው? ንገረኝ እስኪ። ይውልሽን፣ እኮ ዛን ጊዜ ተናድጄ ነበረ። ትክክል አልነበርኩም። በደንብ አድርገሽ ታውቂኛለሽ። ስናደድ ራሴ መቆጣጠር አልችልም። ሜሊክም መለከታለች እንደዛ አይደለም ነው። ይኸውልህ አንተ ለጨለማው ህይወቴ መብራ ልሆን አልችልም። ሲቪላ እኔና አንተ እንደዚህ ነው የምንኖረው ማለት ነው? እንደዚህ አይነት ህይወት በፍጹም እንዲኖረኝ አልፈልግም። ይኸውልህ የሚያበሽቀኝ ሰው ሰውና የሚያናድደኝ ሰው በህይወቴ ውስጥ እንዲኖር አልፈልግም። የሚያሾፉብኝ ሰው እንዲኖር አልፈልግም። በድጋሚ እንደዛ አይነት ጨለማ ህይወት ውስጥ መኖር አልፈልግም። ታሰሬ መኖር አልፈልግም። ይኸውልሽ ሲቪላ ተረጋጊ ለማንኛውም እኔ ያው መሄዴ ነው ልቀቀኝ እያለችም ሻንጧን ይዛ ወጥታ ስትራመድ ይህኔ ፍቅር እባክሽ ብሩ ሲናገር ሲቪላይ ባለችበት ትቆማለች እባክሽ አትይዥ በቃ ጥለሽኛ አትይዥ አዝናለሁ፣ በቃ ይቅርታ አድርጌልኝ። በሌላ በኩል ከሰራተኞቿ ጋር አንዳንድ ስራዎችን ጨርሳ ሱምሩ ወደ ውጭ ስትወጣ፣ ከስራ መልስ ሳሜጥ መኪና ውስጥ ሆኖ ሱምሩን እየተጠባበቃት ነበር። በመጨረሻም ከኋላ እየሮጠ ይደርስባታል። ሱምሩ ሱምሩ፣ እየተራመደ ስትሄድም፣ ሱምሩ ባክሽ ጠብቂኝ እያለ እጇን ያዝ ያደርገዋል። ምን እያደረክ ነው? በዚህ ምሽት ምንድን ነው የምትፈልገው አንተ ሰው እኔ እናንቺ ማውራት አለብን ሱምሩ። ይኸውልህ፣ እኔ እናንተ ሁሉን ነገር ተነጋግረናል። በመሀል የቀረ ነገር የለም። ሳሜት፣ እኔ እናንተ የምናወራው ነገር የለንም። እንደዛ አይደለም። ይኸውልሽ፣ እኔ እናንቺ ቁጭ ቁጭው ማውራት አለብን። በመጨረሻም ወደ ተከበረው ቤትሽ ትመለሻለሽ። ከእኔ ጋር መኖር ትጀምሪያለሽ፣ ከልጆቻችን ጋር ልክ እንደ ድሮ። እዛ ቤት እኔ መቼም ቢሆን አልመለስም። እዛ ቤት ከምመለስ ብሞት እመርጣለሁ። ይኸውልህ ሱምሩ ያ ቤተ መንግስት የመሰለ ቤት እኮ ያንቺ ቤት ነው። ገባሽ? የማን መስሎሽ ነው? ቤትሽ እኮ ነው፣ ባልሽ ያለበት፣ ልጆችሽ ያሉበት። አብቅቷል፣ እሱ የድሮ ታሪክ ነው። አብቅቷል፣ እሱ ጉዳይ። ለምንድነው የማይገባ ቆይ? ያ ቤት የኔ ቤት አደለም። ከዚህ በተጨማሪ አንተን ባለቤት አደለህም። ተረዳኝ እኔ እናንተ ተለያይተናል፣ ተፋተናል። እኔ መቼም ቢሆን ስምሩ አንቺን፣ አልፈታሽም መቼም ቢሆን የደግሞ ሊገባሽ ይገባል። ሚስቴ ነሽ አንቺ ህጋዊ ሚስቴ ነሽ፣ ወደድክም ጠላህም። እኔ እናንተ እንለያያለን፣ እንፋታለን። ሰሚት የፈለገውን ያክል ጊዜ ሊወስድ ይችላል። ይህን ጉዳይ ግን እንደምንፋታ ማወቅ አለብን። ምን እያልሽ ነው ያለሽ? ቆይ ስምሩ፣ ለዛ ለማይረባ በሽተኛ የሆነ ሰውዬ ብለሽ ነው? ለታክሲም ብለሽ ነው? በሱ ምክንያት ነው አይደለም? ምን እያልክ ነው ያለው? አንተ የተሻልክ ሰው ነኝ እያልክ ባልሆነ አንተ አይደለህም እንዴ? አዋርደ ከዛ ቤት ያባረርክኝ በልጆቼ ፊት በሰራተኞቹ ፊት በእናቴ ፊት ዋረድከኝ እኮ አንተነህ ከዚህ ቤት ውጪ ብለህ አንጠልጥለህ ያስወጣኝ አንተነህ ልጆቼ በእኔ ላይ እንዲያመጹ እንደናት እንዳይመለከቱኝ እንዲያዋርዱኝ ያደረገው አንተ አይደለም? ምንድነው እሷ ምንድነው የምትፈልገው? ይሄ ብቻ አይደለም ያለ ገንዘብ ድንቡሏ አምስት ሳንቲም እንኳን እጅ ላይ ሳይቀር ቦርሳ ውስጥ ያሉ ነበሩትን ሁሉ ነገር ሰነዶቹም ሁሉ አቃጥለህ ባዶ እጄ እንደወጣ አይደለም እንዲያደረግከው ሰሜት ለማኝ እንደሆን አልነበርም እንደፈለግከው መንገድ ዳር። ከዚህ ሁሉ በኋላ ምንድን ነው የምትፈልገው አንተ? ከፈለክ የፈለግከውን ነገር ማሰብ ትችላለህ። እኔ ከአንተ ጋር የተፋታሁት በታክሲ ምክንያት ሊሆን ይችላል፣ ገባህ? ለታክሲም ብዬም ሊሆን ይችላል። ምን እያልሽን ያለሹ ሱምሩ? አፍሽን ዝጊ ብዬሻለሁ። ማሰብ ትችላለህ። ይኸውልህ፣ በእኔና በታክሲ መካከል የፍቅር ግንኙነት እንደተጀመረ ራሱ ማሰብ ትችላለህ። አፍሽን ዝጊ ብዬሻለሁ ሱምሩ፣ ነግሬሻለሁ። ምናልባትም ከለታት አንድ ቀን ወይም ደግሞ ልክ እኔ እናንተ በተፋታንበት ቀን እኔና እሱ ልንጋባ እንችላለን። እሱን አገባዋለሁ። አፍሽን ዝጊ ብዬሻለሁ። አንቺ ሴት አታሳብጂኝ ብዬሻለሁ። እኔ መቼም ቢሆን በሕይወት እያለሁ ይህን ነገር አይፈጸምም። አንቺና እሱ አትጋቡም። አንቺን አልፈታሽም። ይገባሻሉ በሕይወት እያለሁ ያ ነገር በፍጹም አይሆንም። ወደ ቤትሽ ትመጫለሽ ከኔ ከእኔ ጋር እያለ እጇን ይይዛታል። ልቀቀኝ፣ አሁን እጄን ልቀቀኝ። በእኔ እናንተ መካከል ምንም የቀረ ነገር የለም። የእኔ እናንተ ጉዳይ አብቅቷል፣ ተቋጭቷል እያልኩ ነው። አታናጅኝ። ይኸውልሽ፣ ደን ፍላቴን አታንሹ። ስርዓት ብትሽ ይሻለሻል። ስምሩ፣ በዚህ ምሽት ችግር እንዳፈጥርብኝ ነይ፣ እንሂድ አሁን፣ ነይ እንሂድ። ወደ ቤትሽ አልሄድም እያልኩ ነው። ልቀቀኝ፣ እጄን፣ እጄን ልቀቀኝ። ምን ማለት ነው? እሱ ከአንተ ጋር አልመጣም ማለት ምን ማለት ነው? እያለ ተናዶ በጥፊ ለመምታት ስምሩን ይዘጋጃል። እጁን ከተመለከተች በኋላ እባክህ ምን ልታደርግ ነበር? ሀሳብህ ንገሬ። በጥፊ ልትመታኝ ነው? ትችላለህ፣ መምታት ትችላለህ። ከዛ በኋላ ግን ለሚመጣው ነገር ኃላፊነት ትወስዳለህ። ለምን አትመታኝ? መታኝ እስኪ፣ እስኪ ተማታ፣ ወንድ ከሆንክ ተማታ። በድንገትም ሰዎች ይመጣሉ። አቶ ሳሜት ደናመሽ ሆይ እዚህ ነህ፣ እንዲህ ደናመሻችሁ ሰዎች ደናመሻችሁ። በመሃልም በፍጥነት እየተራመደች ስምሩ ታመልጣለች። ሳሚትም ይጠራታል ስምሩ። ሰዎቹም ከሳሚት ጋር ማውራት ይጀምራሉ። ይገርማል፣ ሰማይ ላይ ብቻ ነበር የቀረን፣ አንተን እየፈለግን ነበር። በመጨረሻ ግን መሬት ላይ ያገኘን። አቶ ሳሚት ጥሩ ጥሩ ሰዎች፣ ይገርማል። ሳንሳላን ሆቴልን መጠቀም እንፈልጋለን። ልጃችን ሊያገባ ነው በሚቀጥለው ሳምንት እና አንዳንድ ነገሮችን እንድትተባበረን ነበር። አቶ ሳሚት ችግር የለውም፣ አታስቦ፣ ችግር የለው። አሁን ግን እቸኩላለሁ። በዚህ ምሽት እዚህ ጋር ብዙ ማውራት የለብንም። በቢሮ የመጣችሁ አናግሩም፣ በኋላ እናወራለን። ችግር የለውም፣ ደውሉልን ከፈለጋችሁ እያለ እየተጫኮለ ወደ መኪናው ሳሜትም ይሮጣል። በሌላ በኩል ሱምሮ መኪናዋ ውስጥ ገብታ መኪናን እያሽከረከረች በፍጥነት ከቦታው እየሄደች ነው። ሳሜትም መኪናው ውስጥ በፍጥነት ገብቶ መኪናውን ማሽከርከር ይጀምራል። ከኋላም ይከተላታል። እየተናደደ ጥርሱን ነክሶ ሱምሩ ከኔ በቀላሉ የምታመልጭ ይመስልሻል መስልሻል መስሎሽ ነው አንላቀቅም በጭራሽ። መኪናውን ጥላቅስ እያደረገ ሱምሩን ያጨናንቃታል። በስፖኪው እየተመለከተች ሱምሩ ግራ ትጋባለች። ፈጣሪ በእውነት ማአት ያውርድብህ አንተ የተረገምክ ምን አድርጊ ነው የሚለው። በመጨረሻም ሳሜት ፍጥነት እየጨመረ ከሱምሩ መኪና ፊት ለፊት ይደርሳል። ሄድ፣ በቃ ወደፊት ሄድ፣ ወደፊት ሄድ፣ ወደፊት ሄድ በቃ። እየጮኸም ይጠራል። ሱምሩ ከኔ በፍጹም ማምለጥ አትችይም። ህይወት የእስካለ ድረስ እከተልሻለሁ የትም አታመልጭ እያለ ያስጠነቅቃል ይኸውልህ እንደሱ የምታሽከረክር ከሆነ መጋጨታችን አይቀርም ነግሬሃለሁ አንተ ፍጥነቱን እየጨመረ ሳሚትም ያሽከረክራል ሲቪላይም በፍጥነት ታሽከረክራለች አታመልጭኝም በእውነት አታመልጭኝ አሳይሻለሁ እኔ ሳሚት አይደለሁም ምን እያደረገን ይሄ ሰውዬ ይሄ ሰውዬ ምን እያደረገ? ወደፊት ሂድ በቃ ሂድ በቃ ወደፊት ሂድ አታመልጭኝም ብዬሻለሁ በመጨረሻም ፍጥነቱን ስምሩን ለመቅደም በጣም ከጨመረበት በኋላ ዞር እያለ እሷን ተመልክቶ ወደ መንገዱ ሲመለከት መኪና ከፊት ለፊቱ ይመጣበታል በመጨረሻም አቶ ሳሜት ከመኪና ጋር ይጋጫል። የመኪና አደጋ ይደርሳል። መኪናዋ በትንትኗ ይወጣል። በሌላ በኩል ኖህ የሲቪላይን ብቸኛ መሆን እየተመለከተ እያዘነ በራሱ ወደ እሷ ጋር ቀረብ እያለ ታናግርኛለሽ፣ ጊዜ ስተሽ ታዳምጭኛለሽ እያለም ያለብሳታል። ታውቂያለሽ፣ እኔ አንድ ፍርሃት አለኝ አንቺን የማጣት ፍርሃት አለብኝ። ላጣሽ አልፈልግም። እንደዚህ መሆኑ ለዛ ነው። እንድትረጅኝ እፈልጋለሁ። እኛ በልጅነታችን በቅድሚያ የአመት እንኳ ልጅ ሳንሆን ነበረ እናታችን ጥላን ሄደችው። ከዛ ደግሞ የአባዜን ጉዳይም ነግሬሻለሁ። በእርግጥ ከእኛ ጋር እንዳለ ነው፣ ነገር ግን እንዳላት ቁጠሪው። ታውቂያለሽ አይደለም ሕይወታችን በሙሉ ወጣትነታችን በሙሉ ያለቀው በፍርሃት ነው። ከዚህ አንጻር ሜሊክ እንደውም ከእኔ ትሻላለች። እንደዚህ አይነት ነገሮች ላይ ትሷ ትሻላለች። እኔ ግን እንደዛ አይደለውም። እንደዚህ አይነት ነገር በጣም ነው የምፈራው ሰውን ማጣት ይከብደኛል። ብቸኝነት ስለበዛብኝ አሁን ደግሞ በጣም እየፈራሁት ያለሁት አንቺን እንዳላጣሽ ነው፣ በጣም ስለምወድሽ ነው። ይሄ ሁሉ ጭንቀቴና ግራ መጋባቴ፣ ንዴቴ ሁሉ ራሴ መቆጣጠርም አልችለው ይህን ስለምፈራ ነው። በድንገት በቃ ቁጣ ቁጣ ይለኛል፣ ጩጩ ይለኛል። ሰዎች ላይም እንደዛ የምናገረው ለዛ ነው። ድምፄን ከፍ እያደረኩ የምናገረው ለዛ ነው። የማይሆን ነገሮችን የደደብ ስራ ምሰራው ለዛ ነው። እና ምክንያት ይሄ ነው። ምናልባት ላንችም አልመጥን ሰው ልሆን ይችላሉ ብዬ የማስባሉ ለዚህ ነው። በቃ እያለ ሁለቱም ይላቀሳሉ። ይሄ ሁሉ ነገር የሚሆነው ለዚህ ነው። በቃ አንዳንድ ጊዜ ቀናትም ልትዪው ትችያለሽ። ብቻ አልገባኝ በቃ። ይበቃል። ዝም በል በቃ። ከዚህ በተጨማሪ ላንች አልመጥንም ማለት ምን ማለት ነው? ምክንያቱም አንቺ በጣም ቆንጆ ነሽ፣ በጣም ቆንጆ። ለዚህ ነው የምፈራው እኔ። እናም በዚሁ ከቀጠልኩ ደግሞ አጣሻለሁ ብዬ በጣም እጨነቃለሁ። ምን ማድረግ አለብኝ ንገሪ። እኔ እኮ በጣም ነው የምወደ። ዋናው ነገር እሱ አይደለም እንዴ? ቆይ፣ እኔ አንተን ከወደድኩ ለምን ትፈራለህ? የውልሽ በጣም ይቅርታ አድርጌልኝ በጣም አዝናለሁ፣ የኔ ውድ በእውነት በድጋሚ እንደዚህ አይነት ነገር አይፈጠርም። እቀየራለሁ፣ የውልሽ ነገሮችን አስተካክላለሁ፣ ቃል እገባልሻለሁ። ቢያንስ ቀስ እያልኩ ከሆነ ነገሮችን ለማስተካከል እሞክራለሁ። መጀመሪያ ለራሴ ከዛ ደግሞ ለአንቺ ብዬ እቀየራለሁ። በድጋሚ እንደዚህ የማይሆን ነገር ከተፈጠረ፣ እንደዛ ከተፈጠረ፣ የውልህ ኖህ እነግርሃለሁ፣ ጥዬህ ነው የምሄደው። በድጋሚ እንደዚህ አይነት ስህተት ከሰራ ጥዬ እሄዳለሁ። አዎ በእውነት እልሃለሁ፣ እንደዛ ነው የሚፈጠረው። ኤውልሽ፣ ሲቪላይ እኔ በጣም ነው ማፈቅርሽ። እኔም እወዳሉ፣ እየተባባሉ ይተካከፋሉ። በሌላ በኩል መኪናዋን በፍጥነት አሽከርክራ እቤት የደረሰችው ስምሩ ከታክሲን ጋር ተገናኝታ በሳሚትና በእሷ መካከል የተፈጠሩን አስረድተው በመጨረሻም ተናዶ የእጁን ማግኘት አለበት ሳሚት ብሎ እየተራመደ ታክሲን ይሄዳል። ታክሲን ባክ፣ በዚህ ጉዳይ ጣልቃ ተግባባክ፣ ተረጋጋ ባክ፣ እኔ ሰዎች ዋጋውን ማግኘት አለበት የማይረባ እያለ ተናዶ ከሰዎቹ ጋር ሆኖ ታክሲን በመጨረሻ ከቦታው ይሄዳል። ስምሩ ግራ ትጋባለች። እየተናደደ መኪናውን እያሽከረከረ ታክሲን ይናገራል። በእውነት ሳሚት ከአንተ ጋር ያለብኝን ችግር ዛሬ መፍታት አለብኝ እያለ መኪናውን እያሽከረከረ ባለበት መንገድ ላይ አምቡላንስና ፖሊሶችም ተሰብስበው አደጋው ጋር ናቸው። ምንድን ነው ደግሞ ይሄ? መንገዱ ለምን ነው የተዘጋው? ወይ ፈጣሪ ወይ ምንድን ነው እሱ? አደጋ ነው እያለ መኪናው እንቀዝቀዝ እያደረገ ሳሚት ይቀርባል። ሳሚትንም ከመኪናው ውስጥ አውጥተው በስትሬቸርም እያዘጋጁት ነው። ታክሲንም ከመኪናው ወርዶ ምንድን ነው የተፈጠሩ? ሰዎች ደህና መሻች ወይ ደህና መሽ፣ ወንድሜ ሰው ተጎድቷል። በመጨረሻም ወደ ሕክምና ልንወስድ ነው። በእውነት ፈጣሪ ይማረው። አሜን አሜን። ቦታው ላይ ኖህም በፍጥነት እያሽከረከረ ታክሲንን ተከትሎ ይደርሳል። ወንድሜ ታክሲን እንዴት ነህ? እባክህ ኖህ ምን ልሰራ መጣ ደግሞ እዚህ ቦታ? አይዝም ብዬ ነው ወንድሜ ግርማዬ ነግሮኝ ነበር። የሆነ ነገር ተፈጥሯል፣ ታክሲንን ተከተለው ባክብ ላይ ነበር እና አብሬ መሆን ፈልጌ ነው የመጣሁት። ገባኝ ገባኝ። መቼም ፈጣሪ ሞታ ያሰማን። ወንድሜ ታክሲን ምንድን ነው እሱ? የመኪና አደጋ መሰለኝ፣ ይመስለኛል። አሁን ደዛ በስትሬቸር ብድግ ሲያደርጉት ኖህም እየተመለከተ፣ ወንድሜ ወንድሜ ታክሲን፣ ይህ ይሄ ሰውዬ እየደማ ነው። ሰዎች በፍጥነት መሄድ ይኖርብናል ወደ ሆስፒታል እያለች ነርሷ ትናገራለች። አዎ ፈተን ፈተን በሉ፣ አደጋ ላይ ነው። ኖህ በቃ ገብቶኛል። አየሁት ማን እንደሆነ አየሁት። አየህ እናቴ ላይ አደጋ ደርሳለሁ እያለ ሲለፈለፍ ለራሱ ሆነ ጦሱ፣ ለራሱ ዞረለት። እንደዛ ነው አይደለም ወንድሜ ታክሲን። ምን ይባላል እንግዲህ ፍትህ ነው እንግዲህ አይደለም ኖህ። የእጁን አገኘ። የፈጣሪ ስራ ነው። በአምቡላንስ ጭነው ሳሚትን ይዘውት ይሄዳሉ። በሌላ በኩል ኢስማና እንዲሁም ደግሞ ኢሳት ፍቅራቸውን ጀምረዋል። አይውል ይህን እና አንተ ፍቅር በድብቅ መሆን አለበት። ማንም ሰው ማወቅ የለበትም። ይገባል። በተለይ ደሞ እህትህ ካለች በጣም ከባ ነው። ኢስማ የማይረባ ነገር አትናገሪ ወይኔ ያንቺን ፍቅር ሊያውቅ አይችልም። ነገር ግን ምንድነው? እሱ ነገር ግን አታፈቅርኝም? እንዴት፣ አፈቅርኛለሽ አይደለም? እኔም እወድሃለሁ፣ አፈቅርሃለሁ እና ምን ችግር አለ እንግዲህ ታዲያ። ምንድነው የምታወሪው? ዋናው ነገር እሱ አይደለም። እኔ እኔም ከልቤ ነው መውድሽ ማፈቅርሽ ብሎ ተናግሮ ከንፈሯን ይዛት ይስማታል። እኔም ምን ይዛት እባክሽ ትንሽ ቆይ። መቆየት አለብኝ። አሁን እንድትቆይ ይፈልጋሉ። በሌላ በኩል ወደ ሕክምና ቦታ አቶ ሳሚትን ነርሶቹ እየወሰዱት ነው። ምንድ ነው እሱ ምንድነው? ንገሪኝ ነርስ ንገሪኝ። አደጋ ነው። ጭንቅላቱ አካባቢ ተመቷል፣ ጀርባው አካባቢ። ከዚህ በተጨማሪ የልብ ምቱ እየቀነሰ ነው፣ የደም ዝውውሩም ዝቅተኛ ነው። በጣም ብዙ ደም ፈሶታል። በፍጥነት እነዚህ ነገሮች በቅድመ ሁኔታ መዘጋጀት አለባቸው። የቀዶ ጥገና ክፍሉ በሙሉ ይዘጋጅልን፣ በፍጥነት ይዘጋጅ። ፈጠኑ ፈጠኑ ሰዎች። በሌላ በኩል ቤት በሩ የሚንኳኳል። ህክመትም እየተናደደች ማን ነው ደግሞ በዚህ ሰዓት የሚያንኳኳው? በሩ ከተከፈተ በኋላ ደህና አመሻችሁ ደህና ምሽ። አቶ ቻን ሳንሳላን ማናገር እንፈልጋለን። ፖሊሶች ነን። ጃን የለም እዚህ። ለምንድን ነው እሱ የፈለጋችሁት? ለእኔ መናገር ትችላላችሁ። ለእሱ ነው መናገር የምንፈልገው። ለእኔ እኮ መናገር ትችላላችሁ። በዚህ መሃልም ሁሉም ይሰበሰባሉ። አገስቱ ነኝ እኔ። ለእኔ መናገር ትችላለ። ፖሊስ አንቺ የሳሚት ሳንሳላን እህት ነሽ? አዎ እህቱ ነኝ። ምን ነው ምን ተፈጠረ? ኒሀትም ግራ እየተጋባች ምንድን ነው የተፈጠረው? ንገሩን እንጂ። አቶ ሳሚት ላይ የመኪና አደጋ ደርሷል። ሁሉም ይደናገጣሉ። ምንድን ነው የተፈጠረው? አቶ ሳሚት የምን አደጋ? ወይ ፈጣሪ ሆይ አያቴ፣ አያቴ እያለች ማርካ ነግጣለች። አሁን ደህና ነው ወይ ታዲያ እያለ የህክመት ትጠይቃለች። በህይወት አለ። የህክምና ባለሙያዎቹ እንደተናገሩት ከሆነ አደጋው በጣም የከፋ ነው፣ ወደ ሆስፒታል ተወስዷል። ምን ማለት ነው የከፋ አደጋ ነው ማለት ወንድሜ? እናንተ ተረጋጉ። አሁን ያለበት ሁኔታ አስከፊ ነው። በእርግጥ ኮማ ውስጥ ገብቷል ተብሏል። ከዚህ ተጨማሪ የምናውቀው ነገር የለም። እኛም ምንድን ነው እሱ አክስቴ እባክሽ አባቴ ምን ሊሆን ተረጋጉ በቃ፣ ፈጣሪ ማረው። እንግዲህ አያቴ፣ የኔ የኔው ዳርካ እባክሽ ተረጋጌ ተረጋጌ ምንም አይሆንም አባትሽ ምንም አይሆን። ቶሎ በሉ ቶሎ በሉ፣ ለኢዛት ደውሉለት አሁኑ ነው፣ አሳውቁት፣ እያለች ህክመት ትናገራለች። አንቺ ደግሞ ሂጂና ኮቴን አምች ልብሴን፣ አንቺ ቶሎ በይ ቶሎ በሉ። ኢዛት ነው ይሄን ያለው፣ እስኪ ጥረው በላይኛው ክፍል ይሆኑ ኢዛት እያሉ ይጫጫዋሉ። አያቴ እባክሽ እኔና አንቺም አብረን መሄድ ይኖርብናል። አባዬም ማየት እፈልጋለሁ። አያቴ እንሄዳለን፣ ልጅ አይዙሽ ተረጋጊ፣ አብረ እንሄዳለን። ኢዛት ወንድም ይህን ያለው እያሉ ሁሉም ይጠራሉ። በሌላኛው በኩል ኢዛት ከኢስማ ጋር አለሙን እየቀጨ ነው። ታውቂያለሽ ምን ያክል እንደምታምሪ? በእውነት ልክ ስመለከትሽ ነው የወደድኩሽ። እኔም በጣም ደስ ትለኛለን፣ ኢዛት ይዛት እያለ ቢኒያም ይደርሳል። ምን ተፈጠረ? ለምንድን ነው የሚጮኸው? በእርግጠኝነት ይኸውልህ፣ እንደፈራሁት ሆነ። ይኸውልህ ይዛት እንደፈራሁት ሆነ። አውቀዋል ማለት ነው እኔ እናንተ አብረን እንደሆን። እንደዛ የሚባል ነገር የለም። አንቺ ደግሞ አትጨናነቂ፣ ዝም ብለሽ። በመጨረሻም ቢኒያም ወደ ሳሎን እየወረደ ላገኘው አልቻልኩም፣ ይዛትን ላገኘው አልቻልኩም። መኪኖቹን በቃ ሂድና አዘጋጅ ወንድሜ። ይዛት የት ነው ያለኸው? ቆይ እያለች አርካም ትጮኻለች። ምንድን ነው እሱ የምትጮሁት? ሁላችሁም ይዛት ይዛት። ምንድን ነው እሱ? ምን ተፈጠረ? ምን ፈልጋችሁ? ይኸውልህ ወንድሜ፣ አባዬ የመኪና አደጋ ደርሶበታል ብለዋል፣ አሁን ፖሊሶች ተናገሩ። ምን እያልሽ ነው ያለሽው? የምን አደጋ? የመኪና ሰፊን አደጋ ነው። መንገድ ላይ በህይወት አለ አይደለም መቼም አባት በህይወት አለን ያሉት፣ ነገር ግን እጅግ አስከፊ የሆነ አደጋ ነው። ባክባክ ወንድሜ ቶሎ ብለን እንሄድ መሄድ ይኖርብናል ወደ ሆስፒታል። ኤዝማና እንዲሁም ደግሞ ኒያት አይን ለአይን እየተያዩ ይፋተታሉ። በመጨረሻም ሁሉም ተሰብስበው ወደ ሆስፒታል ያቀናሉ። ውድና የተከበራችሁ ቻናላችን ተከታታይ መንታ መንገድ ድራማ ይቀጥላል። ለቻናሉ አዲስ ሲሆናችሁ ደ ምልክቱን በመጫን ሰብስክራይብ በማድረግ መንታ መንገድ ድራማን እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ለውላችሁ